ሰላም ጤና ይስጥልኝ፣ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከእኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። ህወሓት የቀበራቸው ከባባድ የጦር መሳሪያዎች ቆፍሮ ወደ አፋርና ራያ ድንበር እያስጠጋ መሆኑ ተገለጸ። ዋላ ቀሩ የህወሓት ቡድንና የጦር አበጋዞቹ የሆኑት ከኮር በላይ የተባሉ ጀነራሎች የትግራይን ህዝብ ወደ ከፋ ጦርነት ውስጥ ለማስገባት እየሰሩ መሆኑ የሚታወቅ ሲሆን ትናንትና ጥቅምት 28 2018 ዓ ከፕሪቶሪያ የሰላም ውል በኋላ የቀበሯቸው ከባባድ የጦር መሳሪያዎች ቆፍረው ወደ አፋርና ራያ ድንበር እያስጠጉ መሆናቸው ተገልጿል። የዚህ የጦርነት ቅስቀሳ ዋና መምሪያ ሰጪና መሐንዲስም ሻእብያ መሆኑ ይታወቃል። የህወሀት አንጃ ቡድን የሚቃወሙት የትግራይ ተወላጆች ለማሰር ማቀዱ ተገለጸ። የህወሀት አንጃ ቡድን ይቃወምኛል የሚላቸው የፖለቲካ ፓርቲ አመራሮች፣ የማህበራዊ ሚዲያ አክቲቪስቶች እና የሚዲያ ባለሙያዎች በድምሩ 118 የትግራይ ተወላጆች ለማሰር ማቀዱ ተገልጿል። እንዲታሰሩ የተወሰነባቸው እነዚህ 118 ሰዎች የተከሰሱበት ክሶች እና የወንጀል አይነቶች በሶስት ምድቦች ተዘርዝረዋል። ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ ይፋዊ ጥያቄ አቀረበች። ኢትዮጵያ በብራዚል እየተካሄደ በሚገኘው የዓለም የአየር ንብረት ጉባኤ ኮፕ 30 ላይ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማስተናገድ ይፋዊ ጥያቄ አቅርባለች። በጉባኤው ላይ ንግግር ያደረጉት በብራዚል የኢትዮጵያ ባለሙሉ ስልጣን አምባሳደር ሉልሰገድ ታደሰ የዓለም ሀገራት የአየር ንብረት ለውጥን ለመቋቋም የገቡትን ቃል ለማክበር ፍላጎታቸው አናሳ በሆነበት በዚህ ጊዜ ኢትዮጵያ ተግባራዊ እርምጃዎችን በመውሰድ ምሳሌ የሚሆን ተግባር የመፈጸሟን ገልጸዋል። ኢትዮጵያ አለም አቀፍ ጉባኤዎችን በማዘጋጀት የረጅም ጊዜ ልምድና የላቀ የአየር ትራንስፖርት አገልግሎት እንዳላት ጠቁመው በተጨማሪም ከ160 በላይ ለሆኑ የዲፕሎማቲክ ተቋማት ጽሕፈት ቤቶች መቀመጫ መሆኗ ማንም አስረድተዋል። 32ተኛው የዓለም የአየር ንብረት ለውጥ ጉባኤን ለማዘጋጀት ኢትዮጵያ ልምዱ ማቆም እንዳላት ገልጸው ሀገራት ድጋፍ እንዲሰጡም ጠይቀዋል። በጉባኤው ላይ የኢትዮጵያን አቋምና ፍላጎት ያቀረቡት አምባሳደሩ በጠቅላይ ሚኒስትር ዶክተር አብይ አህመድ ሀሳብ አመንጪነት የተጀመረውን የአረንጓዴ አሻራ የማይበገር የአረንጓዴ ኢኮኖሚ ግንባታ እንዲሁም ሌሎች የአየር ንብረት ለውጥን ለመቋቋም የሚያግዙ ተግባራዊ ስራዎችን ያከናወነችው ኢትዮጵያ ጉባኤውን ለማስተናገድ ፍላጎቱም ዝግጅቱም አላት ብለዋል። አዲስ አበባ በተካሄደውን በሁለተኛው የአፍሪካ አየር ንብረት ጉባኤ ላይ አፍሪካውያን በአየር ንብረት ለውጥ ጉዳይ ላይ አቋማቸውን ግልጽ አድርገዋል ያሉት አምባሳደሩ በጉዳይ ላይ ሁሉም ቁርጠኛ መሆን እንዳለበትም አመላክተዋል። በምስራቅ አፍሪካዊቷ ሀገር ታንዛኒያ ከምርጫ ጋር በተያያዘ የተነሳውን ተቃውሞ ተከትሎ ቢያንስ 240 ሰዎች በሀገር ክህደት ተከሰሱ። ፕሬዚዳንት ሳሚያ ሱሉ ሀሰን በ98 ፐርሰንት ድምፅ ምርጫውን ማሸነፋቸውን ገልጸዋል። በምርጫው እንዲሳተፉ ያልተፈቀደላቸው ፓርቲዎች ግን ተቃውሟቸውን ገልጸዋል። በአደባባይ ድምፃቸውን ለማሰማት የወጡ ተቃዋሚዎች ከጸጥታ ኃይሎች ጋር እንደተጋጩና ጥፋተኛ ሆነው ከተገኙ ሞት ሊፈረድባቸው ቢችልም በታንዛኒያ የሞት ፍርድን ወደ እድሜል በሀገር ክህደት ከተከሰሱት መካከል ታዋቂዋ ነጋዴ ጄኒፈር ጆቪን ይገኙበታል። ለተቃውሞ አደባባይ የሚወጡ ሰዎች ባስለቃሽ ጭስ እንዳይጎዱና የአፍና የአፍንጫ መሸፈኛ ጭንብል እንዲገዙ ስታበረታታ ነበር በሚል ተከስሳለች። የማህበራዊ ሚዲያ ተጽዕኖ ፈጣሪዎችም ከተከሳሾቹ መካከል ሆነዋል። ፕሬዚዳንት ሳሚያ ቃለመሀላ ሲፈጽሙ የተነሳውን ተቃውሞ ኮንነው የውጭ ሀገራት ዜጎች ጣልቃ ገብነት አለበት ብለዋል። በታንዛኒያ የሚኖሩ ኬንያውያን የጥቃት ኢላማ በመደረጋቸው መስጋታቸውን ገልጸዋል። የኬንያ የውጭ ጉዳይ ሚኒስተር ሙሳይላ ሙዳቬዲ ኬንያውያን ከለላ እንዲሰጣቸው አሳስበዋል። ወደ 250 የሚጠጉ ኬንያውያን በታንዛኒያ ይኖራሉ። የታንዛኒያ ፖሊስ ቃል አቀባይ አንዳንድ የውጭ ሀገራት ዜጎች ወንጀል ለመፈጸምና ሁከት ለማነሳሳት በማቀድ በህገወጥ መንገድ ድንበር ተሻግረዋል ብለዋል። የኬንያው የውጭ ጉዳይ ሚኒስቴር ቤተሰቦቻቸው ያሉበት ሁኔታ ያሰጋቸው ሰዎች የስም ዝርዝር እና ስልክ ቁጥር እንዲሰጡ ጠይቀዋል። በተለይም በግል ትምህርት ቤቶች ያስተምሩ የነበሩ ኬንያውያን መምህራን ሀገሪቱን ጥለው እየሸሹ ይገኛሉ። የምርጫ ታዛቢዎች ሂደቱ ዲሞክራሲያዊ መንገድን የተከተለ አይደለም ሲሉ ተችተዋል። መንግስት ግን ይህንን አስተባብሏል። ፕሬዝዳንት ሳሚያ ዋነኛ የሀገሪቱ ተቃዋሚዎች በምርጫው እንዲሳተፉ አልፈቀደችም። በዓለ ሲመታቸው የተካሄደው በዶዶማ በሚገኝ ወታደራዊ መ አመጫ ነው። ከወራት በፊት በሀገር ክህደት የተከሰሱት ተቃዋሚው ቱንዱሊሱን የፍርድ ቤት ሂደት ለመከታተል ዳሬ ሰላም የተገኙ ኬንያውያን ላይ የደረሰውን ስቅይት ተከትሎ የሁለት ታዋቂው የኬንያ የመብት ተሟጋች ቦኒፌስ ሞዋንጊ እና ኡጋንዳዊቷ የመብት ተሟጋች አጋተ ራቱ ሀሬ ለቀናት ታፍነው ወሲባዊ ጥቃትና ስቅያት እንደደረሰባቸውም ገልጸዋል። ታንዛኒያ ከቅኝ ግዛት ነፃ ከወጣች ወዲህ ገዢው ፓርቲ ሲሲኤም የሀገሪቱን ፖለቲካና መንበረ ስልጣን ተቆናጥጦ ቆይቷል። ፕሬዚዳንት ሳሚያ በአውሮፓውያኑ 2021 የመጀመሪያዋ ሴት የሀገሪቱን መሪ ሆነው ሲሾሙ ዲሞክራሲያዊ ለውጥ ያመጣሉ ተብሎ ተስፋ ተጥሎባቸው ነበር። ከጆን ማጉፋሊ ሞት በኋላ ስልጣኑን የተረከቡት ሳሚያ ከጊዜ ወደ ጊዜ ተቃዋሚዎች ላይ የሚያደርሱት ጫና እየበረታ መጥቷል። በአሜሪካ በሺዎች የሚቆጠሩ በረራዎች መሰረዛቸው ተነገረ። ዋና ዋና የአሜሪካ አውሮፕላን ማረፊያዎች በመዘጋታቸው ምክንያት አስር በመቶ በረራዎች መቋረጣቸውም ተነግሯል። ትዕዛዙ ከተላለፈ በኋላ ትላንትና አርብ ብቻ ከሁለት ሺህ በላይ የአሜሪካ በረራዎች መስተጓጓ የፌዴራል አቪዬሽን አስተዳደር ኤፍ ኤ ኤ በመጪው ሳምንት መጨረሻው የአየር መንገድ አገልግሎቱ ወደ ነበረበት እንደሚመለስ ገልጿል።